መጥተናል ወደ አክሱም፣ እንግዲህ ማርያምን ለማክበር ዋው! ነው ፌን እሺ።

ዋው! እዚህ ደረጃ ያደረሰችን ያክሱም ጽዮን ማርያም መጥተናል ልጎበኝሽ ምንም ሳንተኛ

ያው ዋንጫው እንደምታዩት እንግዲህ ተቀብሏል። አሁ ይሄ እንግዲህ ሲገባ ያለው ነው ያው ሁሉንም እንድታዩት ስለፈለኩ ነው ያ መጣሁላችሁ እንግዲህ አድናቂዎቹ በዚህ መንገድ እንግዲህ ከበውት ይታያል በጣም ነው ደስ የሚለው ይህን ያህል እንግዲህ ክብርና ፍቅር ሲኖር በጣም ነው ደስ የሚለው አዶናያችን እንወዳለን አድናቂ ሆናችሁ ሁላችሁም ግን ኮሜንት ላይ ማየት ፈልጋለሁ ስማችሁ ነው

የመስፍገባ ቤታችና ያቅሳል ያሳልጋይስ እንግዲህ በስከ መጨረሻ ለፍተናል፣ ደክመናል፣ ሰግጠናል፣ ፋይናሌ አሳክተነዋል። ይሄው የመኪናውን ቁልፍ ሊቀበል እየጠበቀ ነው። እናመሰግናለን። ፎሎ ላረጋችሁ፣ ቦት ላረጋችሁ የአዶናይ የፋሚሊዎች በሙሉ ቴንኪው ሶማች ማች አሳክተነዋል።

ፍላክና እንግዲህ በርካቶች በቲክቶክ አዋርድ ላይ አዶናይ የተናገረውን ንግግር በጣም ብዙዎቻችሁ እንግዲህ ስታዘዋዙሩት አይቻለሁ። ሶሻል ሚዲያ ላይ እንግዲህ ምንም ማድረግ አይቻልም። እኛ ኦርቶዶክስ ተዋዲያን እንግዲህ በከፋን ሰዓት፣ በጨለመብን ሰዓት እንግዲህ ለመቤታችን ለቅድስት ድንግል ማርያም ሄደን ሥዕሏ ስር ዝቅ ብለን አልቅሰን የምንነግራት እንደዚህ እንዳዶናይ በሞገስ ላይ ሞገስ፣ በሽልማት ላይ ሽልማት ደራርባ እንደምትሰጠን አንድ ቀን እናውቃለን። የዛሬዋ እንግዲህ መቤታችን ማርያም ዛሬ ማርያም ናት ሁላ ያላችሁ የልባችሁን መሻት ትምላላችሁ። ማርያም፣ ማርያም፣ ማርያም፣ ማርያም በጣም ደስ ሶሻል ሚዲያው ዳለ ማርያም፣ ማርያም ልማት ኢትዮጵያ በዛችና ስራፍ ያኛይህ ቲክቶክ አዋርድ ያመጣልኝ መልእክቴን እንዳስተላልፍ ነው። እኔ ኢትዮጵያን አንድ አደርጋታለሁ። አዶናይ ነኝ። ብዙዎች ቴድሮስ የሚባለው ኢትዮጵያን አንድ የሚያደርጋት ቴድሮ ሲሆን ወይ ከሰሜን የመጣ እያሉ ነበር እንጂ እሱ ነኝ አደለውኝ ማላቅም። ግን ከአራት ዓመት በፊት ጀምሮ ኢትዮጵያን አንድ የማደርግ ህልምና አላማ ነበረኝ። አሁንም ወደዛ እየገሰገስኩኝ ነው ያለሁት። አዶናይ ለምን ወሰደ ሳይሆን አዶናይ የምንም አገር ተወላጅ ሊሆን ይችላል፣ ግን ዜግነቱ ካናዳዊ ነው። ስለዚህ ኢንተርቪውንም ሰምታችሁ ከሆነ አሜሪካ መጀመሪያ የመጣው ከአሜሪካ ስላልተሳካለት ወዴት ነው የሄደው? ወደ ካናዳ ሄደ። ካናዳ ሄደው የካናዳ ዜግነት ወስዷል። ስለዚህ የካናዳ ዜግነት ከወሰደ የዛን ሀገር ኢትዮጵያ ላይ የሚደረገው የትኛውም ውድድር አይመለከውም አዶናይ ነው። በእውነት በጣም ደስ የሚለው ኢትዮጵያ ውስጥ የሚኖሩ በመላው ኢትዮጵያ ያ ይገባዋል ነው የምለው። ያው በሶስት ዘርፍ ነው ያሸነፈው። የምንድን ዜግነት ነው ያላችሁ? ካናዳዊ ነው። ስለዚህ እኔ የአሜሪካ ፓስፖርት ነው ያለኝ አሜሪካዊ ነኝ። በትውልድ ነው ኢትዮጵያዊ ነኝ። ሀገሬን ክጃለው። ስለዚህ ኢትዮጵያ ውስጥ መጥቼ የወጣቱን እድል መጋፋት የለብኝም። ያ ነው ልነግራችሁ የምፈልገው። የወጣቱን እድል ኢትዮጵያ ውስጥ ያለ እየተጣጣረ ያለ ለማደግ ራሱን ለመለወጥ እየለፋ ያለ እየደከመ ያለ ሀገሬ ላይ ለፍቼ አሸናፊ ሆናለሁ የሚለውን የወጣቱን ተስፋ ማጨለም የለብኝም ነው ስለዚህ እኔ ከውጭ እንግዲህ የ2025 ክሬቲቭ አዋርድ ምርጥ ቲክቶከር እንግዲህ አዶናይ ሆኖ ተመርጧል ማለት ነው። የአዶናይ ደጋፊዎች እንኳን ደስ ያላችሁ። በጣም ደስ የሚል አዋርድ ነበረ። ወደነዋል እንግዲህ ሌላ መረጃዎች ሲኖረን ወደ እናንተ እናደርስላችኋለን። ትራስቲው ቢኒሞስ ሪያክትን ቤተሰብ ሁኑ። ሰብስክራይብ እያረጋችሁኝ አመሰግናለሁ። ላይክ ኮሜንት ይረሳ